ትክክልነኝ እናመሰግናለ እያሉ ነበረ። ለአክሱም ማርያም ተስለናል ብለን ነበር። ስለታችን ደረሰልን። አላሳነው አላልቶ ታሞታል። ፓስተሯን አይተሻታል? ስትጸልይለት ዮኒ ስተንበርክ እኮ ፓስተሯ ስትጸልይለት ሳቁ መቷል። ኤሜን ኤሜን ይላል። አንድ አይኑን ጨፍኖ፣ አንድ አይኑ ቀስ ብሎ ይከፍተዋል። አሁን ተወስውሷል የሁሉ ጦርነት አመለጠኝ ብሎ አመለጠው አመለጠው ስንት ኬዝ አመለጠው የአቢባ ኬዝ አመለጠው የጌታቸው አመለጠው ያላመለጠው ኬዝ የለም ለሰው አውርቶ እኮ ደርሼበት ነው የትግራዩ አንገብግቦታል ይመጣል አሁን የለም ወሬ የለም እዛ ወጥር ጴንጤሽን ከወጣ እኮ ትሞታል ያለችውን አየኸው አይደል ቪዲዮን አስተላልፌያለሁ

አላ ባረበትም ጨንቆታል፣ ጨንቆታል እግዚአብሔርን ጨንቆታል። አሁን አምልጦታል። ዝሙት ቤት ይመስል የሆነ ልጅ አስገብተው ስለሴት ታሪክ እየሰሙ ነው። እግዚአብሔር ምን እያሉ ያኛውን ልጁ ሻኩር ነው ምናምን የሚባል አለ። ችኮች፣ እንደ አራት ችኮች፣ አምስት ችኮች ደክዬ በውስጥ እንትን ብለው ምናምን እንደዚህ አይነት ወሬ ጀምረዋል። ዛሬ ወንድማችን ሆኒ ተቀላቀል፣ ተቀላቀል ዝሆን የገባ ነው የዞን ጊፍት ስንት የሚሰጥ ነገር እያለ ይቺ እንትን ጎስቶና ነው የመጣችሁ። እኛ ጋር ኮንት ነው የሚባሉ ተቃል ይሄ ምኖች ናቸው የሚባሉት ዊቾች። ሀቢባ የዊቾችን እንትን አድርጋ እኮ ነው የመጣችሁ። ስድስት ስልሳ ስድስት ያ ገንዘብ ከሰጡ ምንም መሆናለሁ ብላለች። አንተ ለብር ያለ ፍቅር! ወይኔ ወይኔ ወይኔ ወይኔ! ስድስት ስልሳ ስድስት የዊቾቹን አድርጋ። አንተ ሄጄ ስጠይቀው እኔም ለማብሸቅ ሄጄ ልገዛ ምን አባቱ አስር ፓውንድ ሄጄ ልገዛ ስል ዊቾች የሚያደርጉት ነው። አረ አረ በስመ አብ ይቅርብኝ። በሸሽቅ ብዬ ታውኩት። ይሄን አድርገሽ ደግሞ እድሜ ልክ የሚቀመጥ ቪዲዮ ልትሰሪ ነው። አልፈልግም። እኔ ሮማ እንዲህ ነበረች ብለው ያንን በእንደዚህ የሰራሁትን አየው። አረ እንዲሱ በጣም ባራ ይልወጥቷል። ሀቢባ ነኝ ሀቢባ ነኝ ብዬ በድመት በምን አይሮቢ ባሰሩት የለም እኮ። እኔ ግን አንድ አስተያየት ልሰጥ ብዙ ጊዜ እፈልጋለሁ። እንደው ቶሎ ቱግ ስለምትይ እንጂ መነፅሯ የኦልድ ስታይል ነች፣ ብትቀይር። ያትስ የቱን ይህን ነው? ምን አባን እስና ነው ምን አባን አንተ ልክስክስ የጣምን አባን እስና ነው። በኢትዮጵያ ሰላሳ ምናምን ሺህ ብር የተገዛ መነፅር ኦልድ ምናምን የምትለው ኖ ስታይል ገዛ ነው አለኝ። አራት አምስት ስታይል ከፈለግ ምናም ባፈለግ ይህ በእንጨት የተሰራላ የድሮዎቹ የሚያረጉት አርበኞቹ ምናም እንደነ ውሻ ነገርኩ። ያው እንደ ሀሳብ ነው፣ እንደ ሀሳብ እቀበላለሁ። ግን ይሄ ፒፕል አሁን የሊቢያዎቹን ስጨርስ እናንተ ውሾች፣ ይኸው አብርሼ። ቄራን በሚስቱ አሳበበ

አነሷል የሊቢያ ጉዳይ እንዳለቀ፣ ለሮሚ ምን በወጣኝ ነው መነጽር ስላረግ የኔ አመጣሽ ኔ እያንዳንዱ ታዋጫለሽ። ለማኝ ብላችሁን አይደለ? እኔ ሳልጫወጥ ሁለቀንበት ይሄ ልጅ ምን አባትነ ረዛ የጭ ረዛ አንተ አንተ ምን አባ ነው ሰላሳ ሰባት ላይ ብላለ ውሻ፣ ደህና ጊፍት አሰጠኝም እንዴ? ምን አባ ነው ጊፍት የምሰጠኝ? ምን እንግሉ ናቸው? እያቤት እዛ አንተ እንዳልሞልጭ ሂጅ የከነስም እንትን እንጉድ ነው ይሄ በእናታችሁ እንስሳ ምናምን ነው የሚሰጡሽ? ደግሞ ለአንቺ ሲሉ ምናባቱ ፈልጎ ነው። ስሙ ማነው ይሁን ምን አውቃለሁ። መገ- መገርሳ ነው ምናምን የሚባል ልጅ ነው። መገርሳ መገርሳ፣ ሐጠራው ነው አዎ አዎ። አንተ ውሻ ንለ አ ይበት ነው ትንሽ ቆይ፣ እንደገና አንተ አንተን አላምንህም። ለምን የአበስ ማሳ ኦሮሞ ነው ብላ አማራ ሆኜው አግኝቼዋለሁ። አንተ ውሻ እኮ አውቀነው ከኦሮሞ ጋር እምታጣላይ ልክስክስ ስሙን አላቀውም በስራት ስራ ምንድን ነው? እኔ ቃል ካልጠፋ የኢትዮጵያ ስንት ነው ሀያ ስድስት ፊደል። ቃል ብሎ ራሷ ቃል እኮ የሴት ስም ነው። ደግሞ እንደ አዲስ አበባ ልጅ ደግሞ ዋርኒንግ ነው። ምንም ይባል ስም አለው። ስሜ ግን እኔ ሮሚ ከግንባርሽ ላይ ያን ባንድራ ካነሳሽ በኋላ ብዙ ነገር ግን ጎሎሻለ። የምር ምን አባ ጎደለኝ? ብዙ ነገር ተብሎ ነው የምትበሳጩ ምናምን አይደል እናታቸው እነዚህ ዊሽ የሴጣን ስብስብ አስወልቀውኝ። በል ቆይ ባንዲራይንማ አላድርገው። እውነት ነው እሱ ነው አኬርሽ ውነትን ነው። ቆይ እሱ ኧረ እኔ ነፍ ነው እኮ ያለኝ ቤቱ ሙሉ ባንዲራ ነው። የት እንደምታስቀምጠው እራሱ ጠፋባት። በቃ እድሜም ስለገፋ፣ አንተ ልክስክስ ነግሬሃለሁ። እ ልክስክስ ማናባ ነው እድሜው ይገፋው ይግፋ። የሚገፋ ሲ ባንዲራውን አድርጌው፣ ስሚ ከፈለግ በግድ እንግዱ አድርጌው ነው የምትቀመጠው። ትናንት አንዱ ምን አለኝ መሰለሽ? ከትልልቅ ሴቶች ጋር ነው የምትውለው ሜቄዶንያ ልከፍት ነው ወይ ይለኛል። እኔ ደግሞ ጨዋታ ያለው እነሱ ጋር ነው አልኩት። ትልልቅ ሰዎች ማን ናቸው? የት እየገባህ ነው? እነ ጅጅክያ ጋር አንተ ውሻ፣ ሙድሜ ያሉ ነው። አንቺ አዲስ አበባ ልጅ ቤት እነ ጅጅክያ ቤት አትግባ ከኔ ጋር እኔ እናንተ በሙድ እንገናኛለሁ ከሙደ ገዳዳ ጋር እየገጠም አሁን አሁን፣ ኮንዶም ደግሞ ሰጠኝ። አን አንቺ ሚጥሚጣ እፈልግሻለሁ፣ ደውዪልኝ ሚጥሚጣ። ሊያቀሳስሩሽ ከኔ ጋር ብዙ ሰዎች ሞክረዋል። እኔ ከአንቺ ጋር ልጣላም፣ ግን እፈልግሻለሁ። አስገቢያት፣ አስገቢያት እንዲህ አለች እኮ ከግድያው ጋር አንቺ ማለሽበት ተብለሻል። ሰምታ አለ አይደል የአዲስ አበባ ልጆችን ሊያስገድሉኝ ያሰሩትን ሚጥሚጣ መጣምር ደማፈለገ ብትመጣ ሚጥሚጣ አትገባበትም፣ ግን ከሚጥሚጣ ጋብቀው ሊያገናኙኝ ማለት ነው። እኔ ያለበትን ሰው ጠንቅቄ አውቃለሁ። አይ እንደዚህ አሁን እኮ ችግሩ ምን መሰለሽ የአዲስ አበባ ልጅ ምናምን ብለሽ ስትናገሪ ሁሉም ሰው ነው የሚገባው። የምትቀላቸው አዶንኬር ፋኪው እንደዛ ጥሩ አይደለም። ገባሽ? ሰው ይበረት ልክስክስ ነው ያደረሰ። እባክህ ቢደርስብህ አንተ እዛ አውላ እንትን ላይ የምንድን ነው የጀርመን እንትን ላይ ወጥተ ትንጣጣ ነበረ። ዝም ብለህ ነው ያልከኝ እላለሁ። ስማቸው አዲስ አበባ ልጆች ነው። ምን አባህ ልታመጣ ነው? ደግሞ ይለፈልፋል እንዴ? አዲስ አበባ ልጅ ስትሄድ፣ ሁላችንም ተረጋጊ። ሮማን ለምርካ አውሎ ሲነካካ አይውልም ኮረጋ ባይ በፊት ለፊት ሳይሆን ማውራሽ በስልክ ደዊልኝ። ስልክ ያለሽ አለን ደውልኝ፣ ችግር የለውም ግን፣ ሊያነካካሽ እንደሚፈልግ ማ እኔ አውቀዋለሁ። ግን አንቺ እዚህ ውስጥ እኔ ሀንድረድ ፐርሰንት ባላቅሽም እዚህ ውስጥ እጅሽ እንደማታስገቢ እርግጠኛ ስለሆንኩ ነው። ቢያነካኩኝም የሌለ ልጆች ስም ተሰጥቶኛል። እኔ አለሽበት ብዬ አላምንም። ካለሽበት ደግሞ አለሁበት ብለሽ ራስሽ መስከሪ። ምን ውስጥ ነው ያለሁበት? ምንም ውስጥ የለሁበት። በምን እገናኛለን? ሮሚ እሱ ነው የአዲስ አበባ ልጅ። ይሄ የሎ እንትን የሚያደርጉት ግሩፕ ውስጥ አለሽበት። እኔ ፕሮፋይል ቀይር ያይተሽኝ ታውቂያለሽ። ሚጣ ብሄርተኛ ነች ሚጣ አማራ ብሄርተኛ ነችሽ። ቢጫ ፕሮፋይል ያደረጉ ግሩፕ ውስጥ የነበሩ ናቸው። እኔ አዲስ አበባ ስገባ አረብ ሀገር ገንዘቡ የወጣው ከአረብ ሀገር ነው። ሚጣ ቀልድ ምናምን አይደለም። ክርስቶስ ምስክሬ ነው። የምሬ ነው ማውራሽ የተራከው ከንትን ነው እርግጠኛውን የምነግርህ። ቃል አለበት፣ ቃል አለበት። እድል የምትባል አለችበት። ስማቸውን እየጠራው ነው የምነግርሽ። የተባበሩትና የነበሩትን ስለማውቃቸው ነው ማውራው። ሹር ሳሎን የጠሩት ያንችን ስም ጠሩ፣ አንችን በውስጥ አውርቻ ጠራለሁ። ዱርዬውን ጠሩ፣ ደውዬለታለሁ። ዱርዬው ገና ሳይነገረኝ እንዲያልልክስኩስ አውቃው። ዱርዬው አለበት እንዲባል የጨርቆስለት ጨርቆስ ሄዳለሁ ብላለች ብለው የእሱን ስም ያስገቡት ዱርዬውን ለመቀላቀል ለመቀላቀለው ዱርዬው ስራ አላጣ እንኳን አንድ ተራ ሴት እኔን ሮማን ቀርቶ ከፈለገ እኮ ጀርመን መጥችለታለሁ እናንተ ልክስክስ እርምጥምጥ ማለት ነው አረ እና ሀቢባ ናቸው አንቺ ሌላ ሰው ለንትናት እና ሀቢባ ናቸው ሰው ሀቢባማ ትኖርበታለች ሞዴሬተሯ አንዷ የእሷ ሁና ተገኝታለች ሀቢባ አለችበት ሀቢባ ትኖርበት ምንድ ነው የተፈጠረው እኔ እኮ አላወቁም ሰምተሻል ሰምተሻል አይደል እንዴት ሲወራ አልሰማችሁም? በእውነት አልሰማሁም። እኛ አልሰማንም። ወይኔ ምስኪን እታችን ምን ሆንሽ? ድጋሚ የማብራራበት ጊዜ የለኝም። አንቺ ላታቂ ትችያለሽ። እሱ ይሄ ግን ያውቃል። እግዚአብሔርን አላውቅም። እግዚአብሔር አሁን አዲስ መቼ ዕለት እኮ ስጠይቅሽ እናገራለሁ ብለሽ አልተናገርሽም። መሽን ይሄ ጠየቀኝ። የት ተገናኘን? እናንተ የሆነ ቦታ በኮሜንት ስጠይቅሽ ምናምን ትያለሽ ያው ያው ያነጋገርሽም ስለ እየተሰራበት ስራ ስለሆንኩ ሲደርስ አውቃው። ጆከርን ሊያነካኩ ሞከሩ። ለጆከር እኔ ላይፌ እሰጣለሁ። በምንም ተአምር አውቀው እንትናቸው ሊደምቅላቸው እጁ አማራ አለበት ለማለት እራስ አስራ ዘጠኝን ጆከር እና ወንደሰን አለበት ከአማራ አሉኝ ማለት ነው። ወንደሰን አልገባኝም። ያሉት ያሉት ማለት ነው የትኛው ወንደሰ እንዳለበት አልገባኝ። የምሬን ነው። እግዚአብሔርን አ ጆከርን ጠይቁት። ጆከር እኮ ገብቶ አምጡ ብሏቸዋል። ኤኒዌይ፣ እዛ እነሱ የአዲስ አበባ ግሩፕ ውስጥ የሉም። ጽሁፉ ላይ ግን ቆይ ጆከር እሺ ካለ ልጠይቀው የሚል የጆከርን ቴክስ ነው እንጂ አሳዩ፣ የጆከር ቮይሱ ያለው የሌላ ሰው ነው። ምን አርገሹ? አንቺ ራስሽ ዝም ብለሽ ምን አርገሹ? በምን ተጣልተሽ? ኦል እኔ ከዚህ ከመሄድ ከኢትዮጵያ ከመሄድ በፊት በፊት ገና መንግስትን፣ ይቅርታ እንደጠየቁ የመሳለሚያ ልጅ ነኝ የምትል የሀቢባ ሞዴሬተር ሆና የተገኘች ሁለት ፋይል ነው ያላት ሀቢባ ቤት ማነው ነው ድሮን ስማን ራስ አላውቀውም የሆነ ድሮን ነው የምትባለው። እዚኛው አዲስ አበባ የዜሮ አንድ የመሳለሚያ ልጅ ነኝ የሚል ፕሮፋይል አላት። ትመጣና እዚህ ቤት በነበረች፣ እዚህ ቤት የእኔ ሞዴሬ ነበረች ፍቅር የምትባል ልጅ አለች፣ የአዲስ አበባ ልጅ። እሷ የቴዲ አፍሮ ሰፈር ልጅ ናት። ስሙ ራሱ ጠፋ። የአያብ ስራም ሰፈር የዛ ሰፈር ልጅ ናት። ከዚህ ቤት በፀባይዋ ተባራለች። ለማ ለሀብታም ካላደገደኩ ከሚላ ጋር ስጣላ የእኔ ጊፍተር ነው። እኔ ቤትን የምታውቀው ለሀብታም ላደግድግላ በር ከፍታ ተሳደበች፣ ለፈለፈች። እኔ ያለያት እኔ ስለማለያት እዚህ ቤት ሌሎቹ ገብተዋል ወደ ቤታቸው ስለዚህ እሷ እሷ እንዳለችበት ያወቅንበት የራሴ እንትን አለኝ ግን ከዝች ልጅ ጋር ሚገናኛሉ መታ ፍቅር እኔ ስቦ ልካት መታ ኧረ የአዲስ አበባ ልጆች እየዛቱብሽ ነው አለችኝ ምን አባታቸው ስለሆኑ አልኳት ማንም ይዝትብኝ የትኛው እቼ መሳለም ያለች ምንትላለች ይመጡና እኔ በውስጥ ለፍልፋ ብሎክስ አረጋት አልሰማም ስላት ይመጡና እኔጋ አናያቸውም። እኔ አያቸዋለሁ። እንዳላየ ነው የማልፋቸው። ለምን? አቴንሽን ስለማልሰጣቸው። እኔ ከምሸናው ሽንቴ ራሱ ምጥለው ትዝም አይሉኝም። መታ በቅርብ እናንተ ቤት አደጋ ትሰሚያለሽ፣ ምን ትሰሚያለሽ፣ እንዳይነት ኮመንት ያደርጋሉ። ንቄኔ ተውኳቸው ምንም አልሰማ ስላቸው፣ እኔ በግልጽ የቤቴን ቁጥር አድራሻ የምናገር ሰው ቤቴን የቤቴን ካወቁት የአዲስ አበባ ቤትን እዚህ ጋር ኮልፌን ለሚያውቅ ያውቀዋል። ማንም ገብቶ ኮልፌ ሊነ የእኛ ቤት ከንትኑ ጀርባ ነው ስልሙል ነኝ። ይህንም ቤት እንዴት አገኙት? ራሴ ስለምናገር እና ለፈለፉ አዲሱ ዓመት ላይ ኢትዮጵያ ትገባለች ተብሎ ተንጫጫ። ፒፕሉ የገባውት የለም ቆይቶ ቆይቶ አሁን ለመግባት ሳስብ እዚህ ምንድን ነው ለበርዝዴ እንጌጅ ሲያደርገኝ ባለቤቴ ግዴታ ልጆች ቤተሰቦች ማወቅ አለባቸው። ሽምግልና ሲልክ እናቴ ካልመጣሻለች አለች። ኦኬ ሀገሬ ለመሄድ ያሰብኩኝ፣ ሶ ኢትዮጵያ ከመግባቴ ቱ ዊክስ ዊክስ እዚሁ ነው የለፈለፍኩት ኢትዮጵያ ሄዳለሁ ስል ቱ ዊክስ በፊት እኛ ቤት በር ላይ በአዲስ አበባ አሳይተ ነውራሉ እኮ በአዲስ አበባ። ይሄ ፍላእንት ናቸው የአዲስ አበባ ልጅ ትእዛዝ መስጫቸው ላይ እኛ ቤት በር ላይ ወረቀት በተሉ ወረቀቱን በቀደም እየተነበበ ነበር። ካዳመጣችሁት ወሬ ቨሪቲዝ በቃ ሮማን ኢትዮጵያ ከገባች እንገላታለን አይነት ወረቀት እኛ ቤት በር ላይ በተኑ። ማን እንዲያገኘው? እናቴ። የበተኑት ሌሊት ነው። ቢኮዝ እናቴ ሁሌ ሌሊት ፋይቭ ኦክሎክ ነው ኪዳ ልታደርስ የምትወጣው። እናቴ አጋጣሚ ሆኖ አላገኘችውም ወረቀቱ። ወረቀቱን ያገኘው ከኛ ቤት ፊት ለፊት የሚኖሩ ቤተሰብ ነው ያገኘው። ወንድሜ ደውለው ጠርተውት ይሄ የሆነ ብለው አሉት። አምጡት ወረቀቱን ይልና ወንድሜ እኔ ጋ ደውሎ ነገረኝ። በቃ ዝም በላቸው፣ ለማየ ብቻ እንዳትነግራት፣ ነግራት እንዳይደብራት አትምጪ ስለኝ ተኛና ተኩስ እመጣለሁ አልኩት። ማለት ነው አያገባም እመጣለሁ፣ ግን ለማዘር አትምገሯት አልኳቸው። ያው ቤተሰብ ስለሆነ የራሳቸው ኮንሰርን ስላላቸው የሚመለከታቸው ጋር ሄደዋል። እኔ ሄዱልኝ አላልኳቸው። መሄድ ያለባቸው ቦታ ግን ሄደዋል። ገባ ከዛ በኋላ እኔ ስመጣ እንግዲህ ፊት ለፊት ነው የሄድኩት። ከመንግስት ጥበቃም አላስፈለገኝም፣ ማንም አላስፈለገኝም። ሌላ ቀን እንደምገባው እንደ ኖርማል በራሴ ትኬት እናቴ ቤት ሳርፍ ሁሉም አይቷል። ሆቴል የያዘልኝ የለም ምንም የለም፣ ከማንም ምንም ስለም አልፈልግ ሶ ከገባው በኋላ እኔ የመሰለኝ ማስፈራራት በቃ ይሄ ጢጢያቸውን ወይ ደግሞ እንትናቸውን የተደራጀነን ብለን ለማሳየት ስለመሰለኝ ንቄትቻቸዋለሁ ከርኩ በኋላ ግን በሞተር ሳይክል ሲከተሉኝ እንደነበር፣ ጨርቆስ ቀን እኔ የምገባበት ኤቭሪዴ ነው ቪዲዮ የምከፍትላቸው ቤት ሲሆን ሰወጣ ሶ ሲሄዱ እዚጋ እንትና እዚጋ ነበረ፣ ገብታ ላይፍ ላይ እንዲህ ብላለች፣ እንዲጋ ወጣች፣ እንዲጋ ደረሰች እያሉ በሞተረኛ መጀመሪያ የሰጡት ሀያ ሺህ ብር ላኩ ለሞተረኛ ለሚከተለኝ። ሁለተኛ እቅዳቸው እኔን የሆነ ቤት አስገብተው የአዲስ አበባ ልጅ ቅርታና የአማራ ልጅ ቅርታ ተጠይቅ። ምን ስላደረ እኮ አልኩት። የኦሮሞ ጨሌ እዚህ ጋር እርጋለች። አንድ ቀን ላይፍ ላይ ገብታ የኦሮሞ ጨሌ እያረገች ምን አረገች ነው? ዳዝ ሜክ ሴንስ ራሱ የሚያወሩት መንግስት ይቅርታ ጠየቀች። እኔ እዚህ ሚዲያ ላይ ከሚታገለው ከየትኛውም ከሚታገለው ኢንፐርሰናል አብይ አህመድን የተሳደብኩ ባለጌ ኢንፐርሰናል አዳነች አበቤን አዲስ አበባ ጠቅላይ ሚኒስትር ወሬቨር ብዬ መሳለብ እችላለሁ። ግን ኢንፐርሰናል ተሳድቤአለሁ። ያንን ጥፋቴ ይቅርታን መጠየቅ ከነዚህ ከሚታገለው ሰው ጋር ምን እንደሚያገናኘው ባይገባኝም ከኔ ጋር እዚህ የሚታገሉ እንትናንትና ልልህም ማስክና መነፅር ጥቁር መነፅር ሰልፍ ወጥቶ ገና ሲገባ ሻንጣ ሞልቶ ሀገሩ የሚገባ ስለሆነ እኔ ሮማን ፊት የምጋፈጥበት ምንም ቻንስ የለም። የራሴ ውሳኔ ነው ወስኛለሁ። ግን ከዚህ ትግል ጋር ምን ያገናኘዋል? ሮሚ አንድ ነገር ልናገር። እኔ ምን ያገናኘዋል? እኔን በዚህ መልኩ እኔ ችግር የለም። እንኳን የምዘክርበት የአዌ የለተኑ ቀን እዚሁ ቤት ያስገብቶ ጉዳቸውን አስወጣ ገባ ምል አሁን ምንድን ነው ታዲያ የተፈጠረውን? ኖኖ ሮሚ እንትና አለችበት ሲሉኝ በምን እኔን አይድን ያስገቡት? አቃይ ልንገርሽ አንዴ ልትገባበት ስለአልኳቸው ነው። ወይዬ አንዴ ልንገርሽ፣ አንደኛ ነገር አንቺ አንድ ግለሰብ ነሽ። የምትፈልጊውን ሙድ የእራስሽን የምታራምጂው እራስሽ ነሽ። ገባሽ? አንቺ የምትፈልጊውን የምታረጊ ሰው ነሽ። ገባሽ? ብሄርተኛ አይደለሽም። ማንም ከአንቺ ጋር እኔ አሁን አዘ ፐርሰን ብጠይቅኝ የአማራ ብሄርተኛ ወይም ፋኖ ከማንም ብሄር ጋር ጥላቸው የለበትም ከማንም ከኦሮሞም ከትግሬም ከማንም ጋ እኛ ትግሬ ጓደኞች አሉን፣ ኦሮሞ ጓደኞች አሉን። አብረን ሀንጋውት እናደርጋለን፣ እንዝናናለን። ግን እንደ ስርዓት ከስርዓት ጋ ነው ችግሩ። ሌላው ደግሞ እኔ በእርግጠኝነት አሁን ጆከር እንዲህ አይነት ነገር ውስጥ ይገባል የሚል አይገባም፣ አያደርገውም። ይሄ ማን ማንን ምን ያደርጋል? ግን ከአሳረኛው ጋር ፐርሰናል ጠብ ስላላቸው እሱ እያቀሳሰረሽ ባትጣይ መልካም ነው። ምክንያቱም ከጆከር ጋር በእለት ሁለት ፈታ ነው እኮ ገባ አውርተን ከጆከር ጋር ፈተነዋል። ዳን ሌላ ነገር ውስጥ ያለ ነው። አሁን አንቺን ስላየሁሽ ነው እኔ ሲጀመር። ምን ያደራል ሰው ኑሮ ነው። እኔ እንኳን ከአንቺ ጋር እዚህ የቆምኩላቸውም ሲሳደቡ መልሰጥ እችላለሁ። ሰው ነው የገባች። ከአማራ ትግል ጋር ማላላስ ነው የፈለጉት የአማራ ልጅ እኔ ራሴ ምንም ሳላቀው በእኔ እንደማይደራድር ጠንቅቄ አውቃለሁ። እኔ መሬቱ ላይ እዚህ ሚዲያው ላይ ተው፣ መሬቱ ላይ ያለውን አማራ እቀዋለሁ። በምንም ተአምር እዚህ ላይ የአማራ ልጆች እንደሌሉበት ስለማቅ በኮንፊደንስ እነግርሻለሁ። ይሄን ያደረጉት የአዲስ አበባ ልጆች ናቸው። አማራ ልጅ አይደለም ጠንቅቄ ስለማቅ። ፍቅር የአማራ ልጅ አይደለችም። ኦሮሞ ናት። ኦኬ፣ አሁን ያሉኝ ነገር ጨሌ ስላደረግሽ ምናምን። ኦሮሞ ናት ፍቅር ከኔ ጋር ቁጭ ብላ እንትን ስትል ነበረ። ኢንፋክት ካስታወቅሽ ከቤታዮ ጋር ጌም የነበረን ጊዜ የሚላን ሸቀጥ የአማራ ልጆች ይዘውበታል፣ ስለዚህ እንዳትገባ ብለው አስፈራርተውታል ብላ ጌሙ እንዳልጫወት ያደረገችኝ እሷ ናት። እሷ ግን ኦሮሞ እንጂ አማራ አደለች። ገባፍ የምልሽ ለእኔ ግን፣ ለምንድን ነው ሊያረጉት ያሰቡ ሲባል ኦሮሞ ጨሌ ስላረገች፣ አየሽ ሌብነታቸውን ስላወክባቸው አሁን አማራ ጋር ሊያጫውቱ አልቻሉ። ይህንን ኬዝ የሰሩት ሰዎች አቃቸዋለሁ። ያ ግን አሁን አንቺ እንዳልሽው ሮሚ፣ አንቺ እንዳልሽው አሁን እንደዚህ ሰዎቹ ፎሎ ያረግሻቸው ሰዎች ያዋጡልሽ እና ይሄ አይንሽ ይገፈፍ የምር መገፈፍ ነው። ጃፒ ብዙ ሸር ስላለ ለሚዲያ ስለማይሆን ነው። እኔ በምንም ተአምር እንደዚህ አይነት የበከተ ነገር ውስጥ እንኳን በእኔ የተነሳ በማን እንደሚገባ ዕቃ አለው። ጆከርን እኔ ጠንቅቄ ስለማውቀው የጆከርን ስም መጨመራቸው ራሱ ለእኔ ልባንን እንዴ ሊሆን ቻለ የሚለውን እንዳዳምጥ አደረጉኝ። ገባ። ቢኮዝ ጆከርን ስለማቀው ጆከር አይደለም ከመጣ ጀምሮ እኔን እንዲሰድብ ሲያቀሳስሩት፣ እነነጃት ሰላሜ ደቡባ ስታቀሳስረው ከሮማን ጋር ወፍን ያላቸው ኢንፐርሰናል በምታደረገው እንኳን ባልወድ በሳይለንት ትተላለፋለሁ እንጂ ከሮማን ጋር ኖ ብሏቸዋል። ዳትማች ምንም አልሄድ ስላላቸው፣ አሁን እንዲህ አይነት ነገር ላይ ስሙ ቀላቅለው ሲያመጡ ጆከር በምንም ታምር ላይፍ ለእኔ ለጆከር ላይፍ እሰጥለታለሁ፣ እሱም ለእኔ ይሰጣል። ጆከርም ልቡን ሰጠሽ ደግሞ እሻፍንባታለሁ እያለ ነበር። ልብ ሰጠሽ ሻፍድከቤት እንዳ ጉሻ እንደዚህ እንዳልል እያየሽ አላ አስገቢው ገባ እንደገና ደግሞ አሁን ይሄ ነገር ስለተፈጠረ ብለው ራሳቸው ከተጣሉት ሰው ጋር እኔም ቢያቀሳስሩኝ፣ እኔ አዲስ አበባ ልጅ ነኝ ፋራ አይደለውም። ማንም የሚያቀሳስረኝ ሰው የለም። ገባ እምልህ እኔ ፋራ አይደለውም። ማንንም መዛ አምጥተህ ከኔ ጋር ብታጠላልፍ፣ የተሳተፉት አምስት ሰው ናቸው በትክክል የተረጋገጠ። ሌላውን ራስ አስራ ዘጠኝ ምናምን ሊሰድበኝ ይችላል። ራስ አስራ ዘጠኝ እዚህ ነገር ውስጥ ወንዶች አልተሳተፉም። ገንዘባቸውን ያወጡት ሶስት ሴቶች ናቸው። ወንዶች አፋቸው ቃል አፉ ለፈለፈ ቅኝት ውስጥም ሊኖር ይችላል። በታምር ወንድ ልጅ ግን ሴት ለማስገደል ገንዘብ አያዋጣም። ያዋጡት ሴቶች ናቸው። አረብ ሀገር ያሉ ልጆች ናቸው ይህን ያደረጉት ሶስቱም ዱባይ ሀገር ነው የሚኖሩት። ምል አውቃቸዋለሁ። የሰጡት ገንዘብ በሀያ ቀኑ ጭምር አለ ጎልወደ

ትናንትና አብድብድ እየተጫወተ ነበር። ንፋሱ እንዳይሆን ብዬ እኮ ነው። ሮማን ኖ ያቢ ነው ያቢ ለእኔ ብሎ ሙሉን እኔ እዛ ደርሽ እስከወጣ ሲሳቀቅ የነበረ ልጅ ነው ያቢ። እንዳትነካው ሮሚ ወይዬ ነሽ። ሰላም ነ? ኧረ እንድንዋለን። እኔ እኮ አገሩኝ እኮ ሰርግ ጠርቼሽ እኮ አልመጣሽም። ደግሞ ስትሄድ ሳትነግረኝ ሰርግ ጨርሰ መተ አገባው ትላለ እንዴ እንደገና ሀገር ቤት እኮ ነው ያሉት። አያችሁ ባል እንደዚህ ነው አልብሶ ዛሬ እኔ ሚስቴም አሁን ደግሞ ያገቧት እንደሱ ነው የምታለብሰ። ይብታይ ሮሚ እኮ ጥንትን ነው ጥጥና ንዝርትን የቀራት እንጂ ትክክለኛ የእናት ሰያ እኔን ሳጠራኛ ሉ ተመጣ በቃ በቃ ተሞሸርኩ እኮ በሚገርም ሁኔታ ማንን አገባ? ጉራጌ ዳሬን ስትላ ነበር። አንተ ጎንደሬ እግዚአብሔር እሱን ማ ብዬሽ ነበረ ሌላ